ሄዶ እንጃ ምቶ የምትሰራው ለቦታ ሳይሆን ለአንድ አምላክ፣ በዚህ ቦታ ሄዱና አምልኮ ፈጽም ይላል። እዛ ቦታ ሄደን አምልኮ ስለፈጽምን ያን ነገር አመለክ ነው ማለት አይደለም። መጽሐፍ ቅዱስ ላይ ዳዊት ምን ይላል? ወደ መቅደስ ዙሬ ሰግዳለሁ ይላል። ወደ መቅደሱ ዙሮ ስለሰገደና አምልኮ ስለፈጽመ መቅደሱ እያመለክ ነው አይደለም። ቁርአንም ላይ የሚለው ምንድን ነው? ወደ መካ ዙራቸው ስገዱ ነው። ለመካ ስገዱና ወደ መካ የተለያዩ ናቸው።

ወደ ኢየሩሳሌም ነዳዊት ነ ሰለሞን ዝሮ ሲሰግዱበት የነበረው የነቢያትን አቅጣጫ ዝሮ ይሰግዱናል። ከዚያም በኋላ ወደ ሁሉ አቅጣጫ ዞር ተባሉ ና ወደ እዚያ ዞሩ፣ እኛም ዞረን ሰግድናል። ይሄ ነው አይር ወደዚያ አቅጣጫ ይሰግዳል። በዚያ ቦታ አምልኮ ይሰራል እንጂ ለቦታው አይደለም። ለቦታው ቢሆን ትክክልነች፣ ጣዖታም አምልኮ ነው። ለዚያ ግን አይደለም። ና ወደዚያ ዞሮ መስገዱ ጋር አይደለም ጥያቄ። እዛ አካባቢ እዛ ቦታ ላይ መገኘት ነቢዩ መሐመድ አስክሬን የተቀበረበት አለ አይደል?

ወአሌይኩም ሰላም ረመት። ጥያቄን ግን አልጨረስኩም ነበር። ጨርሽ። እሺ፣ ለምሳሌ አንድ ሰው ወደ ካህባ ፊቱን አዙሮ ሲሰግድ በሚሰግድበት አቅጣጫ እኔ እያለፍኩ ነው። ያ ነገርስ? እሱ እየሰገደ ባለበት፣ እሱ ሰላቱን አያቁምም እየሰገደ ነው። እኔ በዛ ፊት ለፊቱ ላይ በቆሚያ ስግደት ወደ እኔ ይሆናል። ነገር ግን አንድ ሰው አምልኮ በሚሰራ ጊዜ እንግዲህ ከአምላኩ ጋር ንግግር ማድረግ ነው። ሰውላት ብሎ ማለት ከአምላካችን ጋር በቀን አምስት ጊዜ የምንገናኝበት የአምልኮ ስርዓት ነው። የዛን አምልኮ በሚሰራ ሰዓት ሰው ዘንድ በዛ በፊቱ ማለፍ ተከልክሏል። ትኩረቱን እንዳይሰርቅ ሲባል ማለት ነው። ስለዚያ ነው እንዳጠቃላይ በዚያ ስለዞረ ሰውየው ለዚያ ሰውየ ሰግዷል ማለት ነው ወይ? ለአይደለም ስ እሺ። ትክክል። ሌላ ጥያቄ አለሽ? እሺ ጥያቄ አለሽ? ቀጥሎ ጨርሱና ሰነቅ ኪታብ ላ ጥያቄ ነበረኝ። ጥያቄ ጥያቄ ከኢትዮጵያ ከሄድኩ ሰሞን ወደ አረብ ሀገር ማለት ነው ሰዓት ሰዓት የምንሰገድበት ሰዓት አላውቅም። መስጊዱም ሰፈር የለም የሚነሄድ ኩሉ ሀገር ደግሞ ባህሬን ነው ሰዓቱ የተለያየ። በቃ እንዴት ልሰግድ ስርግ ብዬ እሺ። በዚህ አካባቢ ሙስሊሞች ካሉ ጠይቂያቸው ሙስሊሞች የሚሰግዱበትን ጊዜ በዚህ ሰዓት በዚህ ሰዓት ብለው ይነግሩሻል። ያንጻፊ ሆና ያለ እዛ በዚያ ሰዓት ትሰግጃለሽ። ቤቱ ውስጥ ሙስሊሞች ካሉ ወይም በእኔ አላውቅም አረቡን አላውቅም የሰሙን ነው የመጣሁት ብዬ እንደሚጠይቅ እነሱ ደግሞ አይሰግዱም። የት ነው ያለፉ? ባህሬን ባህሬን ያለ ልጅ አለች ያ ዘቢ ባህሬን ያላችሁ እኔ ብላችሁ

እኛ ደግሞ ስለ ሰላት ላይ ልንጠይቅ ትልቁ ነገር ሰላታችን ጥሩ ከሆነች ነው፣ እኛው መቼ ወደ ጀነት እንገባው እና ሰላታችን አንዳንድ ጊዜ ያው እንደምታውቀው ውጭ ሀገር ያለነው ቴክኖሎጂ ውስጥ ስላለን ያው ቅብላም ሆናችንን እናሳየዋለን አንዳንድ ጊዜ የሆነ